በስማ አብ ወልድ ወመንፈስ ቅዱስ አዱ አምላክ አማስሩ አሚሩ ለጥቅምት በዛት ይለት አይረፈ አብ ቅዱስ አባ ያዕቆብ ሊቀ ጳጳሳት ዘሀገረ አንጾኪያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት አስራ አንድ በዚች ቀን የአንጾኪያ ሊቀ ጳጳሳት ቅዱስ አባት ያዕቆብ አረፈ። ይህም ቅዱስ ብዙ መከራ ደርሶበታል። ስለ ቀናች ሃይማኖቱ አሮስ አርዮሳውያን አሳደውት በደሴት ብዙ ወራት ኖረ። ከዚህም በኋላ የአንጾኪያ ምእመናን ሰዎች ተሰብስበው መከሩ። መልእክትም ልከው ወደ እነርሱ መልሰው ጥቂት ቀኖች ኖረ። ከዚህም በኋላ ሁለተኛ ሬዮሳውያን ተነሱበት፣ አሳደዱትም። በስደትም ውስጥ ሰባት ዓመት ኑሮ በሰላም በዚያው አረፈ። ሰላም ለያዊቆብ ለአንጾኪያ ማይቶታ ወሊቀጳጳሳት መጋቤ ስርዓታ እንደ ረበጾም እንዳቤ ወስደት ዘበበጾታ ተወወቶ ርስት ተውበቶ ርስት እንተ እንተይነብር ውስቴታ ዘይክ ልፍጹም አይነ ንስር ሬዮታ በዝችም ቀን ገድለኛዋ ቅድስት ጲላገያ አረፈች። ይቺን ከአንጾኪያ አገር የሆነች ናት። ውላጆቿም ካዲያ ናቸው። እርሷ ማስቀድማ ከረከሰ ሃይማኖቷ ጋር በረከሰ ስራ ጸንታ መኖርን ገንዘብ አደረገች። እርሷም በመሸታ በጨዋታ ቤት መዋል ስትሳለቅና ስታመነዝር ስትዘፍንም ትኖራለች። በአንዲት ቀን የጋንም የጋን እሳትና የዘላለም ስቃይ እንደሚጠብቃቸው እያሳሰበ፣ ዝንጎችንና መንዝራዎችን ሲገስጻቸው የኤጲስቆጶስ ጳውሎስን ሰማችው። ምክሩም በልቧ አደረ። ከዚህም በኋላ ወደ እርሶ ሄዳ የሰራችውን ሁሉ ተናዘዘች። እርሱም አጽናንቶ የቀናች የቀናች ሃይማኖትን አስተማራትና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃት። በቀደመው ስራዋም እየተጸጸተች በጾም በጸሎት በስግደት ሰውነቷም ማድከም ጀመረች። ከዚሁም በኋላ የወንድ ልብስ ለብሳ ወደ ኢየሩሳሌም ሂዳ በከበሩ ቦታዎች ሁሉ ሰግዳ ሁሉንም ቦታዎች ተሳለመች። ወደ ኢየሩሳሌም ሊቀጳጳሳትም ተመለሰች። እርሱም ከኢየሩሳሌም ከተማ ውጭ ከደናግል ገዳማት ወደ አንዱ ላካት የምንኩስናንም ልብስ ለብሳ በጽኑ ገድልም ተጠምዳ ሰላሳ ዓመት ያህል ኖረች። እግዚአብሔርንም አገልግላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን እኛንም በጸሎቷ ይማረን በረከቷም ከእኛ ጋር ይኑር ለዘላለሙ። ሰላም ለጲላጌያ አንተ አፍቀረ ትደግኖ

እስማ ብደር ከቅ ትትጹር አርውተመከራ መስቀል ፈሲለ ደስ ለክርስቶስ በሰማይ ኮዘይል በስኩረተ መርፍ ገመል ሀሊፈ ይቀልል መንግሥተ ሰማይ የሚባ ባዕል በዝችም ቀን ደግሞ ለሰማይት ሮማሚ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ፣ አንድ አምላክ በሚሆን ባአቦውል በመንፈስ ቅዱስም። ጥቅምት ጥቅምታ አሥራ ሁለት በዝች እለት የመላይት አለቃ የከበረ መልአክ የሚካኤል የበዓሉ መታሰቢያ ነው። በዚችም ቀን ከ12ቱ ሐዋርያት አንዱ የወንጌላዊ ማቴዎስ የረፍቱና የምስክርነቱ መታሰቢያ ነው። በዚችም ቀን ንጹህ ድንግል የጠባይን ፍላጎት ድል የነሳባት ለአባቶች ሊቃነጳጳሳት አስራ ሁለተኛ የሆነ የእስክንድሪያ ሊቀ ጳጳሳት አባ ድሜጥሮስ አረፈ። በዚችም ቀን የጻድቃን የጴጥሮስና የተወራራሽ ጳውሎስ፣ የዲዮናስዮስ፣ የያይቆብ፣ የአቡ ጥፋ፣ የቴዎድሮስና የሚናስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው የማረን በረከታቸውም ትድረሰል ዘላለሙ

ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምሕረቱ የሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊት የእግዚአብሔር ቸርነትን እየለመነ ከመላእክት የዜማ ድምፅን ሰምቶ በጣዕመ ዝማሬው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ካህን ነበረ። ይህ ያሬድ በግብረ ክህነት እያገለገለ ሳለ አንድ ሰው በእርሱ ላይ በጠላትነት ተነሳበት። እርሱም በዚህ ነገር እያዘነ ቆይቶ ከእለታት በአንደኛው ቀን ሰውየውን ለመግደል አስቦ ጦሩን ይዞ በመንገድ ዳር ባለ ጉድጓድ አሸምቆ ደፈጠ። ጌታ ኢየሱስም በያሬድ ልቡና ውስጥ ያለውን አውቆ ከኤዶም ገነት በስላሴ አምሳል ሦስት አእዋፍ ወደ እርሱ ላከ። ከዚያም ሦስቱም አእዋፍ ያሬድ በቆመበት ወይም በሸመቀበት ቦታ ፊት ለፊት በአየር ላይ ቆመው ከሦስቱ አንዷ ወፍ በሰው አንደበት እንዲህ ስትል ተናገረችው። ያሬድ ሆይ፣ ሰውን ለመግደል ለምን ታስባለህ? ክህነትህ ትፈርስ የለምን? በቅዱስ ወንጌል እግዚአብሔር ትእዛዝ ጠብቃት ሕይወትንም ለማግኘት የምትፈልጉ ከሆነ ነብስ አትግደሉ ተብሎ የለምን? ተብሎ የለምን? ይልቁንም ክህነት ከዚህ ዓለም መንግሥትና ክብር ሁሉ እንደምትበልጥ አታውቅምን? ያሬድ ሆይ አንተ ብፁ ነህ አንተን የተሸከመች ማኅፀን የተባረከች ናት አለችው። ቅዱስ ያሬድም ይህን ቃል በሰማ ጊዜ ወደ ሰማይ አቅንቶ እሊያ ሦስት አእዋፍ ተመለከተና እናንተ እናንተ በሰው አንደበት የምትማሩ አመጣጣችሁ ከወዴት ነው ብሎ ጠየቃቸው። በዚያም ጊዜ ከሦስቱ አእዋፍ አንዷ ከ ከሀያ አራቱ ካህናተ ሰማይ ማህሌትን ትማር ዘንድን ነግር ከኤዶም ገነት ወደ አንተ ተልከን መጥተናል አለችው። ይህንንም ከተናገሩ በኋላ እኒ አዋፍ ከእርሱ ተሰወሩ። በዚያን ጊዜ ቅዱስ ያሬድን የእግዚአብሔር መንፈስ ወደ ሰማይ ያስነሳውና የሰማያውያን እምቢልታና የመሰንቆ ድምፅ እንዲሁም ቅዱሳን መላእክት በአሸናፊው በእግዚአብሔር ዙፋን ዙሪያ ቆመው ሰማያውያን መላእክት፣ ምድራውያን ረቂቅ፣ አዳም የፈጠረ እግዚአብሔር ምስጋና ለእግዚአብሔር ምስጋና ይሁን እያሉ ያለማቋረጥ በታላቅ ድምፅና በጡም ዜማ ሲያመሰግኑ በሰማ ጊዜ እርሱ ካለበት ስፍራ እነርሱ ወዳሉበት ዘሎ ሲገባ ዘሎ ሊገባ ወደደ። ነገር ግን አልቻለም። ዳግመኛ ምን ሊያ አእዋፍ ወደ እርሱ ተመልሰው ተመልሰው መጥተው ከሶስቱ አንዲቱ አእዋፍ ያሬድ ወይ የሰማኸውን አስተዋልህን? ብላ ጠየቀችው። እርሱ ግን አላስተዋልኩም ሲል መለሰ። እርሷም እንዲያውስ እንዲህ የእግዚአብሔር ምስጋና ትጣራ ዘንድ እኔ ነግርሃለሁ። ይኸውም የጌታ የኢየሱስ ክርስቶስ ቅዱስ ስሙ ነው አለችው። በዚያም ጊዜ ቅዱስ ያሬድ ልቦና መልካም ነገርን አውጥቶ ተናገረ በማለት ከሀያ አራቱ ካህናተ ሰማይ ስብሐተ ማህሌትን በየወገኑ ተምሮ ከቀኑ በሶስት ሰዓት ቀድሞ ወደ ነበረበት መልአክ እግዚአብሔር መለሰው። በዚያም አኳኋን ቅዱስ ያሬድ ወደ ሰማይ ተነጥቆ ከኪሮቤልና ከሱራፌል ስብሐተ ማህሌትን ተምሮ ከተመለሰ በኋላ አክሱም ከተማ በምትገኘው ወደ ጽዮን ቤተ ክርስቲያን ሄደ። ከዚያም ከቤተ ክርስቲያኑ ገብቶ ከታቦተ ጽዮን ፊት ቆመና ድምፁን ከፍ በማድረግ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል፣ ከጽዮን አስቀድሞ ሰማይን ፈጠረ፣ ዳግመኛም ለሙሴ የድንኳን ስራ አሳየው በማለት በግዕዝ ቋንቋ የተናገረው ዜማ አሰምቶ ተናገረ። ዳግመኛም የእግዚአብሔር የህጉ ታቦቱ ይህችውን ታቦተ ጽዮን ካለችበት መቅደስ ገብቶ ሁለት እጆቹን በታቦቱ ላይ ዘርግቶ ቅድስት ነሽ፣ ብጽህት ነሽ፣ የተመሰገንሽ የተባረክሽ ነሽ፣ ክብርት ሆይ የከበርሽና ከፍ ያልሽ የብርሃን መውጫ የህይወት መሰላል ነሽ፣ አምላክን የወለድሽ እመቤታችን ድንግል ማርያም ወይ ከተለዩት የተለየሽ የመለኮት ማደሪያ ነሽ የሚለውን እስከ መጨረሻው ዘሩና ዜማውን ደረሰ። ቅዱስ ያሬድ እንዲህ እያለ በግዕዝ ዜማ በሚያዘምበት ጊዜ በሚያዜምበት ጊዜ አንድ ክንድ ያህል ከሰማይ ወደ ሰማይ ከፍ አለ። እጆቹንም ዘርግቶ እግዚአብሔርን አመሰገነ። ከዚያም በኋላ ካህኑ ያሬድ ከቤተ ክርስቲያን ወጥቶ አራቱ ደቀ መዛሙርት ተከትለውት በጸለምት ውስጥ በምትገኘው ወደ አንድ ገዳም ለመሄድ ሲጓዝ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። በዚያም ጊዜ እጅግ ባማረ ጣዕመ ዜማው ድምፁን ከፍ አድርጎ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁ ጋር ትኑር ብሎ የመሰናበቻ መዝሙር ዘመረ። ካህናቱም ይህንን ቃል ሰምተው መሬድንባን አለቀሱ። እርሱም ከእነርሱ ጋር አለቀሰና ተሰነባበቱ። ካህኑ ያሬድም በጾም በጸሎት ተወስኖ በሚኖርባት ገዳም ውስጥ በየአይነቱ ዜማን ማስተማር ጀመረ። ተማሪዎቹም ጣዕመ ዜማ የደረሰውን ድርሰት ሁሉ ይጽፉ ነበር። በዚህም አይነት እግዚአብሔርን ከማገልገል ጋር መላይክትም በየጊዜው እየጎበኙ በጾምና በጸሎት ተጠምዶ ከ ሀያ ሁለት ዓመት ኖረ። ተጋድሎውንም ፈጸመ። ካአሁኑ ያሬድም ከዚህ ዓለም የሚለይበት ሰዓት በደረሰ ጊዜ ኢየሱስ ክርስቶስ ተገልጾለት ወዳጄ ሆይ ቀድሞ በሰማይ ያለ የመላእክት ሥርዓተ ማሕሌት እንድታይና ወደ ምድር አስተላልፈህ ወደ ምድር አስተላልፈህ ይህንኑ ዜማ እንድትመሰርት እንደ ወደዱ ሁሉ አሁንም ከዚህ ዓለም በምትለይበት ሰዓት እኔ ዳግም ተመልሽ በመጣበት ጊዜ ከካህናተ ሰማይ ሄሮድስ ደማቸው ካፈሰ ሕጻናት ጋር በደብረ ጽዮን ትዘምር ዘንድ ሰማያዊ የክብር አክሊልና የብርሃን ልብስ ተዘጋጅቶልሃል ብሎት ጌታ ኢየሱስ ክርስቶስ ወደ ሰማይ ከእርሱ ጋር በምስጋና ኢየሱስ ክርስቶስ ወደ ሰማይ አረገ። ለእርሱም ክብር ምስጋና ይሁን። ይቅርታዎች ቸርነቱ ለዘላለም በወትደርብን የቅዱስ ያሬድ ረድኤት በረከት አማላጅነት አይለየን ለዘላለሙ አሜን። አንድም በጎች የተባሉት የዚችን ዓለም ጣዕም በመናቅ አማን መነኑ ሰማይ ጣይማ ሌዛ ዓለም ወካው ደሞሙ በእንተ እግዚአብሔር ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት በእለተ ሐሙስ ውስጥ በውዳሴ ማርያም በስድስተኛ ላይ ቅዱስ ኤፍሬም እንደ ጻፈው እናንተ እነሱም የዚችን ዓለም ጣዕም ናቁ፣ ስለ መንግሥተ ሰማያት ብሎም መራራ ሞትን ታገሱ ይለናል። እነዚህን ቅዱሳንን አባቶቻችንን አመዝግኑት እስቲ በተኩላዎች መካከል እልካችኋለሁ። ግን ስትላኩ ኩኑ እንከ ጠቢባን ከማአሮዬ ምድር እንደ እባብ ብልዎች ሁኑ፣ ወየዋነ ከመርግብ እንደ ርግብም የዋዎች ሁኑ። የእባብ ብልነት ሁለት ነገር ነው አንዱ እባብን አናት አናቱ ሲቀጠቅጡት ሲደበድቡት ራሱን ወደ መሬት ይቀረቅራል፣ ይቀብራል ራሱን ለማዳን። አንድም እናንተ እንደ እባብ ብልሆች ሁኑ ስለን በክፉ ዘመን ክፉ ዘመን ስመጣባችሁ ያን ጊዜ በንስሐ ሳሙና ታጥባችሁ ተመልሳችሁ ተጸጽታችሁ ራሳችሁን በሃይማኖት ውስጥ ሰውሩ ደብቁ ስለን ነው። ስለዚህ በእምነት በሃይማኖት ውስጥ የተሰወራችሁ ስንቶቻችሁ ናችሁ ዛሬ? የእባብ ብልህነት አንደኛው ይሄ ነው። ሁለተኛው እባብ ውሃ ለመጠጣት ወደ ወንዝ ሲወርድ በምላሱ ላይ ያለውን መርዙን የብስ ላይ ያስቀምጣል። ከነ መርዙ ቢጠጣ ወደ ሰውነቱ ተበክሎ ራሱን ያጠፋዋል። ሁለተኛው ብልነት ይሄ ነው። እናንተ እንጸልያለን፣ እንጾማለን እንጾም አለን ትላላችሁ። በምላሳችሁ ላይ መርዝ አለ። እሱም ክፋት፣ ምቀኝነት፣ ዘረኝነት በምላሳችሁ ሰውን የምትጎዱ። ምላስ ከባድ ናት፣ አጥንትን ትሰብራለች። በምላሳችሁ ላይ ያለውን ያን ክፋት፣ ሰውን የሚያስከፋ ክርስቶስን እግዚአብሔርን የሚያሳዝን፣ በምላሳችሁ ላይ ያለውን መርዙን ምን በሉ አስቀምጡ። ከነ ክፋታችሁ ብትጾሙ ብትጸልዩበት ብትጾሙበት ያ ክፋት መርዝ ይሆንባቸዋል፣ በሰውነታችሁ ተበክሎ ያጠፋቸዋል ነው። ከዚህ ሁሉ ማን ይጠብቀን? ይሄ ነው ብልነቱ እንደ ርግብ የዋዎች ሆኑ። ቅሩብ እግዚአብሔር ለየዋነ ልብ እግዚአብሔር ለቅንሶች ለቅዱሳን ለሰማይታት ቅርብ ነው። ይረዳቸዋል፣ ይጠብቃቸዋል፣ በእነሱ ላይም ኃይሉን ያሳድራል። በእነሱ ላይ ኃይሉን ባሳደረ ጊዜ አጋንንት ጠላት ሁሉ ይቀጠቀጣል። ለዚህ ነው ዛሬ በጻዲቁ በአቡነ ሃራ ድንግል ላይ ክርስቶስ ስላደረ ክርስቶስ ስለተገለጠ፣ መዝሙር አራት ከቁጥር ሶስት ላይ እግዚአብሔር በቅዱሳኑ ላይ እንደተገለጠ ወቁ ይለናል። አዎ እግዚአብሔር በእነሱ ላይ ተገልጦ የወደቁትን ያነሳል። በነሱ ላይ ተገልጦ የታመሙትን ይፈውሳል። በነሱ ላይ ተገልጦ የተረሱትን ያስታውሳል። እግዚአብሔር በነሱ ላይ አድሮ ባጋሪን ደስከና የታሰሩትን ይፈታቸዋል፣ ያድናቸዋል። እስቲ እግዚአብሔርን አመስግኑት። አዎ እግዚአብሔር ለእነሱ ቅርብ ነው። እኛ በምክንያት ነው ቅዱሳንን የምናከብራቸው። ቅዱሳንን በየጊዜው የምንጠራቸው አቡነ ሐራ ድንግል ድረስልን የምንለው እኮ ለማምለክ ሳይሆን ለማክበር ነው። የእግዚአብሔር ማደራ ሆኖአልና የእግዚአብሔር ዙፋን ሆኖአልና መጽሐፉ እኮ ነው ያለው። አዎ ኃይል ተሰጧቸዋል። መዝሙር ዘጠና ከቁጥር አስራ ሶስት ላይ ጀምራችሁ ስታነቡ ላዕለ ተኩላን ወከይሲ ትጻን አው ወከይስ አንበሳ ወከይሴ አንተ በእባቡ ላይ በዘንዶ በእባቡ ላይ ትጫናለህ፣ ዘንዶውንና አንበሳውንም ትረግጣለህ ተብሎ ጸጋ ተሰጣቸው። እኔ ሁላችሁ እግዚአብሔርን አመስግኑት። እስቲ ማን ነው እባክህ የሚረግጠው ዛሬ ዘንዶን? የሚረግጣለ አንበሳን የሚረግጣለ የእምነታቸው ኃይል ነው። የእምነታቸው ጽናት ነው። በጸጋ ላይ ጸጋ ተጨምሮላቸው፣ አዎ በእምነታቸው የእሳትን ኃይል አጥፍተዋል። በእምነታቸው ኃይል የአንበሶቹን መንጋጋ ዘግቷል። ስለዚህ እንደ ርግብ የዋዎች ሁኑ። የርግብ የዋነት በኦሪት ዘፍጥረት በምዕራፍ ስድስት ከቁጥር አንድ ላይ ጀምራችሁ ስታነቡ በኖኅ ዘመን የውሃ ጥፋት መጥቶ ነበር የውሃ ጥፋት በመጣ ጊዜ፣ ስለዚህ ኖኅ በታዘዘው መሰረት ከያሁለቱ ፍጥረታት በየነገዳቸው ይዞ ወደ መርከብ ከገባ በኋላ አርባ ቀን አርባ ሌሊት በዛች መርከብ ላይ ከኖሩ በኋላ ርግብቷ እንቁላሏን የምትጥልበት ስፍራ አጣ ነበረ ት መካከል አንድ ትልቅ ዘንዶ ነበረ። ያ ዘንዶ አፉን ከፍቶ በዛ መርከብ ውስጥ ነበረ። ዘንዶም ለኖይ ይታዘዝ ነበረ። ለኖይ ስለሚታዘዝ፣ ኖይን ስለሚፈራ ርግብቷ በዘንዶ አፍ ውስጥ ገብታ እንቁላሏን ጣለች። ዘንዶም አልበላትም፣ አልነከሳትም፣ እንቁላሏንም አልሰበረም። ዘንዶ ለማን ይታዘዝ ነበረ? ለማን እኛ ለእግዚአብሔር ታዘናል ታዘናል ወይ ታዘቻል ወይ አልታዘዛችሁም ብትታዘዙ ከወንድማችሁ ጋር ትታረቁ ነበረ ብትታዘዙ ወንድማችሁን ትወዱ ነበረ ብትታዘዙ የተራዳውን ታበሉ ነበረ ብትታዘዙ የተጠማውን ታጠጡ ነበረ ብትታዘዙ የታረሰውን ታለብሱ ነበረ ትእዛዝ ማለት ይሄ ነው ለከሳትም አንድም ርግብ የዋናት ቅናት። ስለዚህ እናንተም በክፉ ዘመን ክፉ አውሬ ይመጣባቸዋል። ምን ይመጣባቸዋል? ምን ይመጣባቸዋል? በክፉ ዘመን ክፉ አውሬ ይመጣባቸዋል። ያን ጊዜ በቅንነታቸው፣ ከእምነታችሁ የተነሳ ከእምነታችሁ የተነሳ ከአውሬው መንገድ ኢየሱስ ክርስቶስ ያድናቸዋል፣ ይጠብቃቸዋል፣ ይሰውራቸዋል ለማለት ነው። እስቲ ይጠብቀናል የምትሉት አመስግኑታ። ይኸውላችሁ ትናንትና አውሬውን ሊበላን አፉን ከፍቶብን ነበረ። ማንጠበቀን ማንሰወረን ለዚህ ቀን ማን አደረሰን? አመስግኑት እሱን። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁም ከችግራችሁ ልትፈቱ መዳንን ፍለጋ ለመፈወስ ለመዳን በዚህ ስፍራ ተሰብስባችኋል። ለመዳን ግን በንስሐ ሳሙና መታጠብ ያስፈልጋል። ንስሐ ሳሙና ነው ያጸዳል፣ ያነጻል። የቆሸሸ ልብስ እንኳን አሁን ነጫጭ ልብስ ለብሳቸዋል አይደል? በውሃ ብቻ ብታጥቡት ይለቃል? ይለቃል? አይለቅ ምን ያስፈልገዋል? ሳሙና ብቻ። በሳሙናም ይመነችካል። ሆሞ ያስፈልገዋል? ወደ ነጭነቱ ለመመለስ እኛም ወደ ቀድሞ ክብራችን ለመመለስ ምን ያስፈልገናል? ምን ያስፈልገናል? ንሳ ንሳ ማለት ደግሞ በመንገድ ላይ በካይኑ ላይ መስቀልን ስለተሳለማችሁ ንሳ ገባችሁ ማለት አይደለም። ጸባን ስለተረጫችሁ ቀኖና ተቀበላችሁ ማለት አይደለም። አዎ ለካይኑ ሰማያዊ ስልጣን ተሰጥቷቸዋል፣ የማሰርና የመፍታት አዎ። በምድር ያሰርቀው በሰማይ የታሰረ ይሁን ተብሏል፣ በማቴዎስ ወንጌል በምዕራፍ 16 ከቁጥር 19 ላይ ጀምራችሁ አንብቡት። ስለዚህ ማንኛውም ሰው ንስሐ አባት መያዝ አለበት። ንስሐ አባቱ ሲይዝ ይኸውላችሁ፣ ምስጥሩን ለባለቤቱ፣ ለባለቤቷ፣ ለዘመድ፣ ለልጁ፣ ለልጅቷ፣ ለዘመድ፣ ለጓደኛ የማይናገረውን ምስጥር ለማን ነው የሚናገረው? ለማን ማንን ወክሎ ይሰማል? ማንን ወክሎ እግዚአብሔርን ወክሎ ይሰማዋል። ገሎ ከሆነ ገድ ያለ የኃጢያት ትንሽ የለም። አው እቺማ ትንሽ ናት። አይ እክሌን እኮ እንዲህ ለሐረግ ብዬ ነበር። አይ እቺ ምን አላት ብላችሁ ትደብቃላችሁ አይደል? ኃጢያት ነው። የኃጢያት ትንሽ አለ እንዴ? ምኞትም ኃጢያት ነው። መመኘትም ኃጢያት ነው። የሰውን ገንዘብ መቀማትም ኃጢያት ነው። ስለዚህ እግዚአብሔር የማይወደውን አድርጋችሁ ከሆነ ምንም ነገር ሳታስቀሩ፣ ምክንያቱም ለመዳን ነው አደለ? ለመዳን ነው፣ ለመዳን ህይወትን መድኃኒትን ማግኘት እስከሆነ ድረስ መታጠብ አለባችሁ። ስለዚህ ሰርቃችሁ ከሆነ ዋሽታችሁ ከሆነ ሁሉንም ዘርዝራችሁ ለካይኑ ካይኑ ይሰማና ምን ይላል? አዎ በማወቅ ባለማወቅ በእውቀት በድፍረት የተሰራውን ኃጢአት እማይሰራ ኃጢአት እግዚአብሔር እፍታ ይላል። እስቲ እግዚአብሔርን አመስግኑት። እንደ ቀላል ታያላችሁ አይደለም። አሁን ዶክተሩ ጋር ብትሄዱ ከዚህ በሽታ ይፈታችኋል። ለመዳን እናንተ ሆስፒታል ትገባላችሁ። ለመዳን ብላችሁ ሶስት መቶ ሺህ ብር ታስይዛላችሁ ግን አትድኑም። አምስት መቶ ሺህ ብር ታስይዛላችሁ፣ ግን መዳን የለም። አይደል? ይሄው ነጻ ሆስፒታል እግዚአብሔር ሰጥቶናል። አመስግኑታ። የማይከፈልበት፣ አዎ፣ ከስራታችሁ የምትፈቱበት፣ የምትድኑበት። አዎ፣ ትልቅ ወረፋ። ባለሀብት፣ አዎ፣ እከለ ብር ያለው ሰው ቢያብ፣ አዎ፣ የለም። እዚህ ነጻ ሆስፒታል ስለሰጠን ደግማቸው አመስግኑት እግዚአብሔር። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ይሄ ብቻ አይደለም። በሃይማኖታችሁ መጽናት፣ መጠንከር፣ መበርታት አለባችሁ። ስለዚህ ክርስቲያን ማለት አንድነትን የሚሰብክ እርቅን የሚያወርድ አው አባታችን ሆይ ብለን ስንጸልይ በዛ መሃል የበደሉን የበደሉንን ይቅር እንድንላቸው ለሚገፉን አያችሁ፣ ለሚገፉን መቃብር ለሚያዘጋጁልን መርዝ ለሚበጠብጡልን እንኳን ይቅርታ እንደምናደርግ አያችሁ። ክሌን ካልገደልኩ እንላለን አይደል? ቂም በቀል ይዞ ጸሎት ሳልይዞ ስርቆት ሳል ያለበት ሰው መስረቅ ይችላል። ስለ ስርቆት መንገድ አይደለም፣ በምሳሌ እንዲገባችሁ ነው። ስርቆት ያለ ሳል ያለበት ሰው መስረቅ አይችልም፣ እነቃበታል። በቀን ቂም ያለበት ሰው ቂም ይዞ ብጾም ብጸሊ ብሰግድ ምጽዋይት ቢያወጣ አስራት በኩራት ብከፍል ተቀባይነት የለውም። ጸሎቱ ድካሙ በጠላት መጋረጃ ይጋረድበታል፣ በደመና ይሰወርበታል። ተቀባይነት የለውም። ስለዚህ ሁላችሁም በአንድነት ለመዳን ስባል ይቅርታን ማድረግ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

ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ፣ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን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 ንቁ ሚዲያ ርቱዕ የቤተ ክርስቲያን ልሳን